ቀጥለን የምንሰማው ደብዳቤ መጀመሪያ የሆነው የምታደምጡት አንድ የተላከልን ደብዳቤ ለወዳጁ ለጓደኛው የጻፈው ነው። አዎ እንግዲህ ሰባውዲን ኑር የተባለ አድማጭ ነው። እንግዲህ ወደ ውስጥ ስንገባ የበለጠውን ነገር እንረዳ ይሆናል። አንድ የቴሌቪዥን ዶክመንተሪ ከወዳጁ ጋር ቁጭ ብሎ በሚመለከትበት ሰዓት የተፈጠረውን ሀሳብ ነው ጽፎ ለአብሮ አደግ ጓደኛው የላከው ልክ ባለው ብሎ ነው ወደኛም ላከው። እኔ የሚያነበብኩት አዎ፣ እንግዲህ ያንን ነው ቀጥሎ የምናቀርበው። ያው በኔ ነው የተነበበው። አዎ እኔ በጓደኞች መካከል የሚደረግ እንዲህ ያለ ልውውጥ በጣም ደስ ይለኛል። የጾታውም እንደተጠበቀ አሪፍ መሆኑ እንዳለ ሆኖ ግን በጓደኛ መካከል ለእናት፣ ለአባት፣ ለወንድም፣ ለእህት እንደዚህ ብለው ለሚያስቡ ሰዎች የሚጻፉ ነገሮች እንደው ለእኔ ዋጋቸው ከፍ ይልብኛል። አሁ እንግዲህ እዛ ማድረስ ከሄደን ለመሬት ሁሉ ለሰማይ ሁሉ ለእግዚአብሔር ሁሉ ደብዳቤ የሚጽፉ ሰዎች አሉ። ወደ ኋላ ላይ እንግዲህ በደንብ በስፋት እናያቸዋለን። እነሱ ነው። ስለዚህ ሳባውዲንን እንሰማለን። የሳባውዲን ኑር ደብዳቤ ተከትሎ ይደመጣል። ፋና ብሮድካስቲንግ ኮርፖሬትን ያደመጣችሁ ነው። ወዳጅ፣ እንደምን እንደምንህልኝ ምንድን ነው ከሰሞኑ፣ የልብ የሆነ ነገር የናፈቀኝ። ወደ ውስጥ ማሰብ፣ ወደ ውስጥ መብሰልሰል፣ በአርመሞ ለራስ ብቻ መጻፍ፣ በዝምታ የልቤን መዝሙሮች ብቻ ማዳመጥ እንዲያናፍቆኛል ከሰው ግርግርቆ ከጫጫታና ትርምስ ፈቅ ብሎ የግድ ከሚመስሉ የዕለት ተዕለት የደንበስ ሥራቶች ተፈቱ፣ የተጨፈኑ ዐይኖችን መግለጥ፣ በርኅራሄ ብዛት መጥለቅለቅ በቁጥር የለሽ ቸርነት መዋጥ እንዲያ ኔ ናፈቀኝ ወዳጄ። እንደ ጥንት ልጅነቴ መሳቅ አሁንም አሁንም መሳቅ ደስ ሲለኝ ደግሞ ማንም ይታዘበኛል ሳለ በነጻነት መጮኽ የጊዳቡን ጉሬዛዎች ዜማ መስማት የአራዳ መስቃን ሰፈርን ኅብረ ቋንቋ እንደ ውብ ዘፈን ማጣጣም አማረኝ። ልጅነቴ ውላለኝ፣ አገር ቤት ናፈቀኝ ልበል ቢልሱት የማይጠየፉት የጧት ጤዛ ገረምባ ላይ ቦክ ብላ የምትታይ የማለዳ ጮራ፣ የሼኩ ሱቢ ሶላት አዛን፣ የቄሱ አሃዱ አብ ቅዱስ ያሬዳዊ ዜማ፣ የሆንሾ ቤተ መቅደስ፣ የአቦ ጎምቱ ጠቢባን መረቃት፣ የመስንቾ ገጠር ጎረምሶች ሆ እያቦሮ፣ እኒህ ሁሉ ማለዳ መኝታይ ላይሆኝ የምሰማቸው ዜማዎች ነበሩ፣ ዛሬም ከጆሮ ያልወጡ። ሀገር ያለ ሰው ባዶ፣ አፈር ያለ ሰው ከንቱ፣ ተራራን ከሰው ውጭ ማሰብ አይረቤ ነው ይላሉ። እውነት ነው። ግን አንዳንዱ ሀገር አለ ይህ ሰው ያህል ይፈቀራል። ከሰው ጠልቆ ገብቶ ከልብ ጠልቆ ገብቶ አንጀት ላይ ተነጥፎ በናፍቆት ይንጣል። ልምላሜ ሰላሙ ዜማ ሆኖ ሳይረሱት የእድሜን ደፍ ይሻገራል። መላው ቢጠፋውም አይደል ሀገርም እንደ ሰው ይናፍቃል ወይ ማለቱ የአባለ ክራር ቱፊክ ጓደኛዬ ሰሞኑን እንደ ልጅ ከሚያደርገው አንድ ወዳጄ ጋር ቁጭ ብዬ ከፈረንጅ አገር በሞገድ ሳቢው ሳህን በኩል የሚተላለፍ አንድ ፕሮግራም አይነበርና ነበርና ትዝ አለኝ። ሥጋ በሎቹ እንስሳት ቅጠል በሎቹን እንዴት እንደሚያድኗቸው የሚያሳይ ነበር ፕሮግራሙ። እንዲህ ያለ ፕሮግራም ምርጫ አይደለም፣ ግን ያን ዕለት ምርጫ ስላልነበረኝ ማየት ጀመርኩ። ኃይለኛው ደካማውን የሚያጠቃበት አቅም የሌለው አቅም ላለው ጡንቸኛ ቀጣይ ህይወት መሥዋዕት የሚሆንበት እንደሆነ ስለማስብ ፕሮግራሙን በአብዛኛው የሚያሳየው ይህም በመሆኑ ለዚህ ነበር ማልወደው። ግን የዚያን ዕለት ያየሁትን ይኸው እስከ ዛሬ ድረስ ለማመን ተቸግሬያለሁ። ፍልሚያው በአንበሶችና በጎሽ መንጋዎች መካከል የተካሄደ ነበር። የጎሾቹ ብዛት ለቁጥር የሚታክት ሲሆን፣ አንዳንዶቹ ጎሾች የሚያሳድዷቸውን አንበሶች ወደ ኋላ ተመልሰው በስልቅ ቀንዶቻቸው ይጎሽሙ ነበር። ሁለትና ሦስት ሆነው አብረው እየሄዱ ተከላክለው ይመለሳሉ። በርቀት ግን አንዲት ጎሽ በምጥ ተይዛለች። ጥጃዋ እስከ ግማሽ ወጥቷል። እርሷም ማንገቷን ወደ ኋላ እያቀናች የልጇን ሙሉ ለሙሉ መወለድ በጉጉት ትከታተላለች። አንዲት አንበሳ ወደ እርሷ አትኩራለች ልጇ ገና ከማህፀን ሳትወጣ ልትነጥቃት መቋመጧ ያስታውቅባታል። ኮርማዎቹ ጎሾች ግን ከለላ ሆነው ይጠብቁ ስለነበር አዳኛዋ አልተመቻትም። በኋላ መውለዳ ይቀር ጎሿ ጥጃዋን በሰላም ተገላገለቻት። የጎሽ ጥጃ ጥንካሬ ገና በእናቱ ማሕፀን ውስጥ ሳለ እንደሆነ በሚገባ የተረዳሁት የዛለፍ ነበር። ጥጃዋ ወዲያውኑ ቡረቃና ፍንደቃዋን ጀመረች። ይህኔ አንበሶቹ ቀረብ ቀረብ ማለት ጀመሩ። የጥቃት ስልታቸው የሆነውን መንጋውን የመበተንና የማደናገር ተግባራቸውን ጀመሩ። እንደምንም አታለው መካከላቸው ገብተው በተኗቸውና ቀድሞ ኢላማቸው የነበሩትን ጎሾች ከመንጋው ነጥለው ማሳደዱን ተያያዙት። ይቺ አዲስ ጥጃም ኢላማ ውስጥ ገብታ ነበርና መጀመሪያውን ያጠመደቻት ሴት አንበሳ ከእናቷ ነጥላ ወደ ዱር አሳደደቻት። እናትና ልጅ በሚያሳዝን ሁኔታ ተለያዩ። አንበሳዋና ጥጃዋ ተያይዘ ወደቁ። ካሁን አሁን አንበሳይቱ ጥጃዋን ምሳ አደረገቻት እያልን በሰቆቃ እያየን ነበር። ሁለቱም ከወደቁበት ተነሱ። አንበሳይቱ ጥጃዋን ጎሽ አንዴ በክርኗ አንዴ በጥፍሯ ፈታት ትሽቻትና፣ በግርምት ይመስላል ፊት ለፊት ታያት ጀመር። ልባችን የምር ተንጠለጠለ። ይሄኔ አንድ አስገራሚ ነገር ሆነ። ጥጃይቱ አንበሳ ለእርሷ ምን ይሁን ምን ትርጉም አልነበረው። ምን ዶን እንጃ፣ ማንንም ነክታበት የማታውቅበትን አዲስ ምላሷን አውጥታ የአንበሳይቱን ግንባር ትልስ ጀመር። አንበሳይቱ በቃ፣ ካሁን አሁን በብስጭት አንዳች ነገር ታደርጋታለች በሚል ልባችን ቀጥ ሊል ተቃርቧል፣ ግን ሁኔታው በተቃራኒ ሆነ። ባልጠበቅነው ሁኔታ አንበሳይቱ ምናልባትም እርሷም አመጣ የወለደች ጊዜ ልጆቿን ብቻ ልሳበት የነበረውን ምላሷን አወጣች። አዲሷን የጎሸ ጥጃ እንደ ልጇ ትልሳት ጀመር። አሁን ልብ ሰቀላው ቀረና ደነገጥን። እየሆነ ያለው ነገር በእውንስ ለመሆኑ ለማመን ተቸገረን። ገና ከእናቷ ማሕፀን ሙሉ ለሙሉ ሳትወጣ በፊት እያየች ልትበላት ቋምጣ የነበረችው አንበሳ በፍቅር ተሸንፋ እጇን ሰጠች። እኛም ቀጣዩን ለማወቅ ተጨነቅን። ሰኔ 23 ቀን 2005 ዓ ም አመሻሽ ልባችን በዚህ እውነተኛ ትዕይንት የተንጠለጠለበት ጊዜ ነበር። ጥጃዋ የአንበሳይቱን ግንባር አንገትና ዳልጋ መላሷን ቀጠለች። አንበሳይቱም አልተቃወመቻትም፣ እንዲያውም ድንገት የአውሬነት ባህሪዋ ተነስቶ ጥጃይቱን አንዳሽ ታደርጋት ይሆናል ብለን ምሰጋን። ግን ስጋታችን ከንቱ ነበር። አንበሳዋ ተነሳች፣ ጥጃዋን እየነዳች የጎሾቹ መንጋዎች ወዳሉበት አመራች። ወስዳም ከወገኖቿ ጋር ቀላቀለቻት። እንዳይደነብሩ ስትል ይመስላል ተጠንቅቃ ወደ ኋላ እያፈገፈገች ዱር ውስጥ ሰለገች። ቶፍ ከዚያም ምሽት ጀምሮ ፋታ ባገኘሁባቸው ጊዜያት ሁሉ ስለዚህ በዓይኔ በብረቱ ስላየሁት አስገራሚ ድርጊት ተብሰል ስጌበታለሁ። ከዚያ ቀድሞ ሰዎች ለአንበሳ ይሰጡት የነበረው ምሳሌ የተጋነነ ያለዚያም የዘልማድ ይመስለኝ ነበር። ጀግና ሲነሳ አንበሳም አብሮ የመነሳቱን ልክነት ለራሴ ያረጋገጥኩት የዚያን ዕለት ነበር። ፈሪ ጨካኝ ነው ጀግና ግን ዶሮ ነው ስትል በምሳሌ አድርገህ የነገርከኝ የግል ታሪክህ በቀደም ካየሁት ከዚህ አጋጣሚ ጋር ተገናኘና ደግሜ ደጋግሜ ሳስታውስ ሰነበትኩ። አየህ ቡድንና ወገንን ያለየች አዲስ ጥጃ አንበሳን እንኳን ከመላስ ወደ ኋላ ያላለ ያላደፈ ተፈጥሮ ከምንም በላይ ለረሃቡ ሲል ያደነውንም ቢሆን ከመተው ወደ ኋላ ያላለ ይህ ፍቅር ምላሽ ጀግና ታግሎ የሚጥል አድኖ የሚበላ ብቻ ሳይሆን ያደነውን ምድ ይሆን የሚተው ነው። ልካስ ጀግና ፍቅር ሲሉት የሚረታ ሲሰጡት እጥፍ ብዙውን የሚመልስ ነው። አያት አንበሳይቱ በጥጃዋ ፍቅር ተሸንፋ ሳር ቁጥቋጦ ውስጥ ጥላ ትብስ አላለችም። ነጥላ ካመጣችበት መንጋ ዘንድ አድርሳ መሄድ ማለት ትርጉሙ ምንድን ነው? አንዲት እናት አንበሳ የጎሽ ልጅ ፍቅር እንዴት ይገባታል? ወዳጄ ልዕልና ማለት ለእኔ ይሄ ነው። ይህን ያደረገው አያ ጅቦ ቢሆኑ ኖሮ በጣም ይገርመኝ ነበር። አያ ጅቦን ቶልጄ ባደግሁበት መንደሪ አሳምሬ ያውቀው ስለነበር በድፍረት ማነጻጸር የለዚህ ነው። አንድ ወገን ሆኖ ሳለ እንኳን ጅብ ስለማይተማመን ፊትና ኋላ ሆኖ መጓዝን ይፈራል። ስለሚፈራ ጉዳት ሲያደርስም በፍጹም ጥታኔ ነው። ጅብ አድብቶ አጥቂነቱን ማንም ያውቀዋል። አንበሳ ግን ፊት ለፊት መግጠሙ አስፈርታውም። በርካታ ምሳሌዎችን ስለ ጅብ ልነግርህ እችላለሁ። ቶፊቅ አብሮ አደጌ፣ ጀግኖች ፍቅር ያንበረከካቸዋል። ጅቦች ግን ሆድ ይጥላቸዋል። ጅቦች ፈሪዎች ናቸው። ከኋላቸው እንዳለ ካወቁ ምቾታቸው ይገፈፋል። ስለዚህ ገና ሳትነካቸው ጦርነት ይገጥሙሃል። ቆስለህ ኋላ በደም ርሶ ሲያዩህ ከሚያክሙህ ይልቅ ደምህ ያምራቸዋል። ጀግኖች ደክመህ ሲያዩ ይረጉሃል። ስለከበረ ከበረ ልዕልና ያስባሉ። ከሆድ ይልቅ ክብር ይገዳቸዋል። ክብር ደግሞ ያከበረን ማክበር፣ ያፈቀረን ማፍቀር ማለት ነው። እናም በዚህ መብለጥ አንበሳ ያለዚያም አዲሷን የጎሽ ጥጃ ባደረገኝ ስትል አልተመኘህም? አቦ ያጌጠኛ ሳቅህ ናፍቆኛል። ሮመዳን ከሪም ብያለሁ። ኬሩኒ በኬር ያገናኘን። ያንተው ሰባው ሊኖር